እሺ ተመልካቾች እንዴት ናችሁ? የኢትዮጵያ ስታቲክስ አገልግሎት የጥቅምት ወርን የዋጋ ንረት መረጃ አውጥቷል ወይም ደግሞ ሪፖርት አውጥቷል። እሱም ምንድን ነው ይላል 11.7 ከመቶ ደርሷል ጠቅላላ የዋጋ ንረት እያለ ነው። ስለዚህ የምግብ ነክ የዋጋ ንረት 10.2 ከመቶ፣ ምግብ ያልሆኑ ቁሳቁሶች ደግሞ 14.2 ከመቶ ናቸው ይላል ጠቅላላ የዋጋ ንረቱ 11.7 ከመቶ ነው። ስለዚህ የምግብ የዋጋ ንረት ምግብ ካልሆኑት የዋጋ ንረቶች ይቀንሳል። እያነጻጽረ ያለው ከአምና ነው። ለምሳሌ 2017 ጥቅምት ወር ላይ እና 2018 ጥቅምት ወርን ብላችሁ አስቡት። ከአምና ተመሳሳይ ወቅት ጋ እያለ ስለሆነ የሚያነጻጽረው እና ምግብ ያልሆኑ ቁሳቁሶች 2017 ጥቅምት ወር ላይ ከእሱ አንጻር ሲነጻጸር በተወሰነ ጭማሪ አሳይቷል። 11.6 ከመቶ የነበረው ወደ 14.2 ከመቶ አድጓል። ለዚህ ደግሞ ለማደግ ትልልቁን ድርሻ የሚወስዱት ትራንስፖርት በ27 ከመቶ ራሱን አሳድጓል። አልኮል ቱምባሆ 14.6 ከመቶ ራሱን አሳድጓል። የቤት እቃዎች 14.1 በመቶ ራሳቸውን አሳድገዋል። እነዚህ ደግሞ መሰረታዊ የሚባሉት ደግሞ ኪራይ፣ የቤት ኪራይ፣ ውሃ፣ መብራት እነዚህ ደግሞ 12.4 ከመቶ አድጓል ይላል። እና ሁለቱ የሁለቱ ደግሞ አበሬ ተወስዶ 11.7 ከመቶ ነው የሚለው። ይሄ እንዴት ነው የሚሰላው? ለምሳሌ ሁለቱን ደምራችሁ አይደለም፣ 10.2 ከመቶ እና 14.2 ከመቶ ተደምሮ ለሁለት አይካፈልም፣ እንደዛ አይደለም። የዋጋ ንረት የሚካፈለው አንዳንድ ጥያቄ ይመለከታሉ። ምግብ ነክ አስር ነጥብ ሁለት ከመቶ ይላል። ምግብ ነክ ያልሆኑት ደግሞ አስራ አራት ነጥብ ሁለት ከመቶ ይላል። ሁለቱን ስንደምረው ሀያ አራት ነጥብ አራት ይህ ሲካፈል ምናም ላል ሰዎች እንደዛ ዳይሬክት ቁጥሩ አይደለም የሚመጣው ምን ይወሰዳል? ወይት የተሰጠው ክብደት ለምሳሌ ለነዋሪው የቱሎ ከፍተኛ ክብደት የሚሰጠው ምግብ ነው። ምግብ ነክ ያልሆኑ ቁሳቁሶች ናቸው። ከጠቅላላ አገራዊ ምርት የሚባለው ይወሰዳል እና ብዙ አፍሪካ ሀገራቶች ምግብ ነክ ለሆኑት 54 ከመቶ ክብደት ይሰጣሉ። ምግብ ላልሆኑት ደግሞ 46 ከመቶ ክብደት ይሰጣል። ይህን ስትደምሩት 100 ፐርሰንት ነው። ስለዚህ ተሰልቶ የተገኘውን የዋጋ ንረት ለክብደቱ ነው የምታባዙት። ለምሳሌ ምግብ ነክ 54 ከመቶ ከሆነ ክብደት የሚሰጠው 10.2 ከመቶ ደርሷል ተብሏል። ይሄ ተባስቶ የሚመጣው ቁጥር ወደ 5.508 ይመጣል። ምግብ ነክ ያልሆነው 14.2 ከመቶ ሆኗል ተብሏል። በ46 ከመቶ ብታባዙት 6.532 ይመጣል። ይሄ አማካዩ ሲሰራ 12.04 ከመቶ ይመጣል። ስለዚህ ዋጋ ንረቱ አማካይ ሲሰሩት እንደዚህ ነው። መንግስት ደግሞ 11.7 ከመቶ ደርሷል እያለ ነው። ስለዚህ ለምግብና ለምግብ ነክ ላልሆኑት የሚሰጠው ክብደት ይለያያል ማለት ነው። ሴንትራል ስታቲስቲክ በሚሰጠው ክብደት ላይ እየተወሰነ ነው። አሁን ይሄ ተደጋጋሚ ጥያቄዎች ይነሱበታል። ከኑሮ ጋር ሰዎች ያገናኙታል። ደግሞ መንግስት ደግሞ ቁጥሩን ይገልጻል። ግን የተወሰነ ጉዳዮችን ሀሳብ ማንሳት የሚቻል ይመስለኛል። እና ጨመሩ የሚባሉት ቁሳቁሶችና ቀነሱ የሚባሉት ቁሳቁሶች ከምን ጋር ይገናኛሉ? ማህበረሰቡ ከሚጠቀመው ባስኬት ጋር ነው የሚገናኘው። ይህ ባስኬት ኦፍ ጉድስ ይባላል በኢኮኖሚክስ ምን ማለት ነው? በቃ ገበያ ወተን የምንገዛቸው ወይ ደግሞ የምንፈልጋቸው ማለት ነው። ባስኬት ገበያ ሲወሰድ የሚያዝ ዘንቢል ነው አይደለም። ዘንቢል ውስጥ ያሉት ቁሶች ለምሳሌ ጎረቤትና እኔ አንድ አይነት ዘንቢል ላይኖረን ይችላል። ለምሳሌ ቤት ውስጥ የዋይፋይ ኢንተርኔት መጠቀሚያ ያለው ሰው የዋይፋይ ክፍያ አለበት። ጎረቤቱ ደግሞ ላይኖርበት ይችላል። ምናልባት መኪና ሊኖሩ ይችላል ጎረቤት። ለዛ ጎረቤት ነዳጅ እና ጎማ፣ ፓርኪንግ፣ መኪና ማጠቢያ የሚባሉ ወጪዎች አሉበት ባስኬት ውስጥ መኪና የሌለው ሰው ደግሞ እነዚህ የሉበትም። ስለዚህ ከጎረቤት ጎረቤት ሊለያይ ይችላል፣ ከሰው ከሰው ባስኬቱ ሊለያይ ይችላል። ደግሞ መሰረታዊ የሚባሉ ማህበረሰብ የሚጠቀምባቸው ደግሞ ባስኬቶች ጉዶች አሉ። ለምግብ የሚያስፈልጉት አሉ፣ የትራንስፖርት አሉ፣ የትምህርት ቤት አሉ። እነዚህ መሰረታዊ የሚባሉት አሉ። ነገር ግን በዋጋ ንረት ስሌት ብሔራዊ ባንክ እና ሴንትራል ስታቲክስ በጣም ብዙ ቁሳቁሶችን ባስኬት ውስጥ እያመጣ ይከታል። አሁን ለምሳሌ አልኮል እና ቱምባው ቀንሷል ጨምሯል ይላል አይደለም ከአምና ሲታይ አልኮልና ቱምባው ጨምሯል ለብዙ ሰዎች አልኮልና ቱምባው ላይፈልጉ ይችላሉ ግን ባስኬት ውስጥ አለ ባስኬት ውስጥ ይጨመራል ማለት ነው ስለዚህ በጣም ብዙ በመቶ የሚቆጠሩ ቁሳቁሶች ናቸው እዚህ ባስኬት ውስጥ ያሉት ነገር ግን ቤተሰቦች ደግሞ የሚፈልጓቸው ባስኬቱ ተሰብስቦ ተሰብስቡ ጥቂት ሆኗል በመቶ ለመቶ ቁሶች ሊሆን ይችላል። ሴንትራል ስታቲስቲክስ የሚወስደው ምግብ ናቸው ብሎ የሚወስዳቸው። ነገር ግን ሰዎች መሰረታዊ የሚባሉት ላይ ተሰብስበዋል፣ ለጓዳቸው የሚፈልጓቸው ተሰብስበዋል በአብዛኛው ማለት። የእነሱ ግን ዋጋ አልተነቃነቀ ሊሆን ይችላል። ለምሳሌ የሽንኩርት፣ የቲማቲም፣ የድንች ዋጋ እና የምግብ ዘይት ዋጋ ጨምሮ ሊሆን ይችላል በከፍተኛ መጠን። አሁን ምግብ ነኮቹ ከአምና አንጻር በ10 ነጥብ 2 ከመቶ ጨምረዋል ነው የሚለው። የሚጨምሩበት መጠን አስር ነጥብ ሁለት ከመቶ ሆኗል ማለት ነው ምን ማለት ነው በቀላሉ ምሳሌ 12 ከመቶ በነበረ ጊዜ መቶ ብር ሸጥ የነበረ እቃ አመቱን ጠብቆ 112 ብር ይሆናል ማለት ነው 12 ከመቶ እያደገ ሲመጣ ከነበረ 11 ከመቶ ከተደረገ ግን መቶ 12 ብር ይገባ የነበረው መቶ 11 ብር እየሆነ ነው የሚቀጥለው እንጂ ከመቶ ብር በታች ይሆናል ማለት አይደለም ትርጉሙ ስለዚህ ቁሳቁሶቹ ተሰብስበዋል። ሰዎች የሚጠቀሙባቸው ቁሳቁሶች ተሰብስበዋል። የእነሱ ዋጋ በሀያ ከመቶ ጨምሮ ሊሆን ይችላል። ከአምና አንጻር ሽንኩርት በሀያ ከመቶ ጨምሮ ሊሆን ይችላል። ከአምና አንጻር ቲማቲም በሀያ ከመቶ ጨምሮ ሊሆን ይችላል። የምግብ ዘይት በሀያ ከመቶ በሀያ አምስት ከመቶ ጨምሮ ሊሆን ይችላል። ነገር ግን የብዙዎቹ ቁሳቁሶች ደግሞ የቀነሱም ሊኖሩ ይችላሉ ማህበረሰብ የማይጠቀምባቸው፣ ነገር ግን አማካዩ ሲወሰድ አስር ነጥብ ሁለት ከመቶ ነው ያደጉት። ስለዚህ ማህበረሰቡ ደግሞ ማየው፣ እኔ ገንዘብ ይዤ ወጥቼ ገበያ ውስጥ የምገዛቸው ግን ውድ ናቸው የሚል ጥያቄዎች ይነሳሉ። ፍጥነቱ ቀንሷል ተብሎ ደግሞ ይቀርባል። ግን ቁጥሩን ብቻ ከተመለከትን መሆን ያለበት ምንድን ነው ታዲያ የዜጎች ኑሮ መሆን ያለበት 11 ከመቶ ከሆነ ከዚህም በታች እየወረደ ከመጣ ምንድን ነው መሆን ያለበት የሚለውን መመልከት ያስፈልጋል። አንደው ጫና እየቀነሰ መምጣት አለበት ለምሳሌ 13ና 14 ከመቶ ዋጋ እየጨመረ በሚሄድበት ግን ጭማሪው 13 ከመቶ ሳይሆን 11 ከመቶ ከሆነ ዋጋ ውድ ቢሆንም ነገር ግን ፍጥነቱ እየቀነሰ ከሆነ ሰዎች ላይ ያለው ጫና እየቀነሰ መምጣት አለበት። እሱም በደምብ ቼክ ማድረግ አስፈላጊ እንደሆነ ይሰማኛል። ስለዚህ ቤተሰቦች ከጫና እየተላቀቁ መምጣት አለባቸው። ይህ አማካይ ማለት ሁሉም ቁሶች ላይ በእኩል መጠን ላይሄድ ይችላል፣ ግን ኪራይ ላይም ጫናው በአንድ ፐርሰንትም ቢሆን መቀነስ አለበት። ምግብ ላይ በአንድ ፐርሰንት ቢሆን እየቀነሰ መምጣት አለበት። ትራንስፖርት ላይ በአንድ ፐርሰንት ቢሆን እየቀነሰ መምጣት አለበት። ለምሳሌ ትራንስፖርት ከአምና አንጻር ራሱን በሀያ ሰባት ከመቶ ነው የጨምረው ነገር ግን ምግብ ነክ ያልሆኑ የዋጋ ንረት ግን ጠቅላላ የመጣው ስንት ነው? አስራ አራት ነጥብ ሁለት ነው። ኦልሞስት እጥፍ እኮ ነው ያኛው እየሆኑ ነገር ግን ሌሎች ምግብ ነክ ያልሆኑ ደግሞ ቀንሰዋል ማለት ነው፣ አማካዮ ሲሰራ ስለዚህ ማህበረሰቡ በአንድ ከመቶም ከሆነ የተሻሻለው ጫናው በአንድም ከመቶ ቢሆን መቀነስ አለበት። የሰዎች ገቢ ወጫቸውን መሸፈን በተወሰነ መልኩ በአንድ እንኳን ፐርሰንት የመሸፈን አቅሙ እያደገ መምጣት አለበት። ለምሳሌ ደሞዛቸው ሳይሸፈንላቸው እየተበደሩ ኑሮን የሚሞሉ ከነበረ የዋጋነት በአንድ ከመቶም ከቀነሰ እነሱ ደግሞ ደሞዛቸው የምትሸፍነው መጠን በአንድ ከመቶ ትንሽ ከፍ እያለ መምጣት አለበት። የሚታየው እንደዛ ነው ሲግኒፊካንት የሚባለው ደግሞ የሸማቾችን መተማመን ደግሞ በአንድ ፐርሰንት፣ አትሊስት በአንድ ፐርሰንት ደግሞ እየተሻሻለ መምጣት አለበት። ዋጋ ይጨምራል የሚለው ስጋት በሚቀጥለው ሰጋሉ መሸመት ይችላል የሚለው አቅምና መተማመን አትሊስት በአንድ ፐርሰንት እየተሻሻለ መምጣት አለበት። በቲዎሪ ደረጃ ካየረው እንደሱ መሆን ያለበት፣ ግን ይህን የዋጋ ንረት ምንድን ነው እንደዚህ ሊያመጣው የሚችለው ካልን የተወሰኑ የፖሊሲ ጉዳዮች ሊኖሩበት ይችላሉ። ምናልባት ጥብቅ የገንዘብ ፖሊሲው በተወሰነ መልኩ ውጤት እያመጣ ሲመጣ ኑሮን እያልኩ ሳይሆን ዋጋ ንረት ቁጥሮን የእድገት መጠኑን እየቀነሰው ሊመጣ ይችላል። ደግሞ የማምረት አቅም በተወሰነ መልኩ ከተሻሻለ፣ ከውጭ ምርቶችን ማስገባት የማስገባት ወጪ በተወሰነ መልኩ እየቀነሰ ከሆነ፣ በተወሰነ መልኩ የገንዘብ አቅም እየተሻሻለ ከሆነ፣ ዋጋ ንረትን የማያባብስ የብድር አቅርቦ ተፈጥሮ ከሆነ ዋጋ ንረት እየቀነሰ ሊመጣ ይችላል። ብዙ ምክንያቶች ሊኖሩበት ይችላሉ። ግን በአብዛኛው ከጥብቅ የገንዘብ ፖሊሲ ጋር እንደሚገናኝ ነው እኔ የማስበው። ግን ከኑሮ ጋር ለብዙ ሰዎች እየተጣጣመ አይመጣም። ለምንድነው? አንድ ሶስት ምክንያቶች ይኖሩበታል። አንደኛው ሰዎች የሚሸምቷቸው ቁሶች ተሰብስበው ተሰብስበው መጠናቸው አንሷል፣ የእነሱ ዋጋ ደግሞ ከፍተኛ ነው። ለምሳሌ በመንግስትም ሪፖርት እኮ ትራንስፖርት 27 ከመቶ ራሱን ከአምና አንጻር ሲታይ አሳድጓል። ሰው የሚመለከተው ትራንስፖርት ማደጉን ከትራንስፖርት ውጭ ግን ምግብ ነክ ያልሆኑ ግን መቶ ምናም ቁሶች ሊኖሩ ይችላሉ። ሰው ቶ የተዋቸው የማይጠቀማቸው ኢምፖርት መደረግም የቆሙ ሊሆኑ ይችላሉ፣ ግን አሉ ባስኬት ውስጥ። ስለዚህ መሰረታዊ የሚባሉትን ለክቶ መስራት በጣም አስፈላጊ ነው። አንደኛው ምክንያት እሱ ነው። ሁለተኛው እንግዲህ ከበጣም አስቸጋሪ ጋር እየተነጻጸረ ስለሚመጣ እሱም የራሱ ተጽዕኖ አለበት። ይሄ ቤዚር የሚባለው ማለት ነው። ለንጽር እየተወሰደ ያለው መቼ ነው? በጣም አስቸጋሪው አመት ከሆነ እሱም የራሱ ተጽዕኖ አለበት። ደግሞ ገቢ ሳይሻሻልም ከሆነ ለሰዎች ነፃነት አይሰጣቸውም። ምክንያቱም የዋጋ ንረት ባለበት ውስጥ የሰዎችም ገቢ የሚሄድበት መጠን መሰረታዊ ነው። ለምሳሌ ወራዊ ኖሯቸውን መሸፈን እየተቸገሩ እየተበደሩ የሚኖሩ ሰዎች ሊኖሩ ይችላሉ። የዋጋ ንረት በቁጥር ደረጃ ያሳያል። ነገር ግን የሰዎች ገቢ እየተሻሻለ ካልመጣ፣ የቀነሰውም የዋጋ ንረት መሰረታዊ ቁሶችን እየነካለ ካልመጣ ከጫና ሊወጣ አይችልም ስለዚህ ቁጥሮቹን ያለመቀበል አይነት ባህሪ ይኖራል አንዳንድ ደሃ ሀገራቶች ተፈጥሮ የሚባለው የዋጋ ንረቶች ላይ ታገኟቸዋላቸው ሶስት ከመቶ ከሶስት ከመቶ በታች ግን የድሀ ቁጥራቸው በጣም ከፍተኛ ነው የኑሮ ውድነት በከፍተኛ ነው የሚነሳው ስለዚህ የዋጋ ንረት ቁጥር ቀጥታ የኑሮ ውድነትን ተቻ ያደርግም ምክንያቱም የኑሮ ውድነት እየመጣ ሲመጣ ሰዎች የሚሸምቱትና ባስኬቶቻቸው እየጠበቡ እየጠበቡ እየጠበቡ ይመጣሉ እነሱ ደግሞ ውድ መሆናቸውን ይቀጥላሉ። ነገር ግን ሴንትራል ስታቲክስ የሚወስዳቸው ቁጥሮች መብዛታቸው ደግሞ የራሱ ተጽዕኖ አለበት። አንዳንዴ የስሌትም ማቴማቲካል የሚሰላበትም መንገድ ኑሮን ተች አያደርግም። በቃድማሳ የሆነ ቁጥር ይቀመጥና ኑሮን ተች የማያደረግበት ሁኔታም ይኖራል። ይህንን ሀሳብ ለእናንተ ሪፍሌክት ለማድረግ ነው። ማንኛውም ሀሳብ አስተያየት ካላችሁ ኢትዮጵያ ኢኮኖሚ ላይ ልትልጉልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።